ዕለተ ረቡዕ መስከረም 28 ቀን 2018 ዓ.ም። ተምረት ሰላም፣ ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥ እና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳናት አዲስ አብሬያችሁ ቆይታ ያደርጋለሁ። አብራችሁ አብራችሁን ሁኑ። ቀዳሚ ወዳደረግ ነው የሀገር ውስጥ መረጃችን እናልፋለን። የኢትዮጵያ አየር መንገድ ኦሮሚያ ባንክና ኳንተም ቴክኖሎጂ አክሲዮን ማህበር የብድር አገልግሎትን በመጠቀም በረራ ማድረግ የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ተቋሙ ሚልኪ ዲጂታል የብድር አገልግሎትን በመጠቀም አሁንም ይበራሉ፣ በኋላም ይከፍላሉ የተሰኘ መርሃ ግብር መስከረም 27 ቀን 2018 ዓ ም ይፋ አድርገዋል። ሶስቱ ሀገር በቀል ተቋማት በጋራ ለመስራት ከተስማሙባቸው ጉዳዮች አንዱ ኦሮሚያ ባንክ በቅርቡ ስራ ላይ የዋለውን ሚልኬ ዲጂታል የብድር አገልግሎት መተግበሪያን በመጠቀም የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸው ያለምንም ማሳዣና ና ዋስትና በሚልኩት ተበዳሪ የበረራ ትኬት በመቁረጥና ከበረራና ጉዳዮችን ከፈጸሙ በኋላ ተረጋግተው የሚከፍሉበት አይነት አማራጭ ነው ተብሏል። አሁን ይበደሩ በኋላ ይከፍላሉ የተሰኘው መርሃ ግብር የኢትዮጵያ አየር መንገድ ደንበኞች ጊዜያዊ የገንዘብ እጥረት ሳያሳስባቸው ሚልኬ መተግበሪያን በመጠቀም የአየር ትኬቱን በመቁረጥ ሀገር አቀፍ ሆነ ዓለም አቀፍ በረራዎችን ካከናወኑና ጉዳዮቻቸውን ከፈጸሙ በኋላ ስራቸውን እየሰሩ እንዲከፍሉ እድል እንደሚፈጥርም ተገልጿል። የሶስቱ ተቋማት ስትራቴጂያዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የኢትዮጵያ ዲጂታላይዜሽንን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ ዜጎች ዘርፈ ብዙ እንቅስቃሴ በእጃቸው የሚያስይዘው እንደሆነም ተመላክቷል። ዘገባው የባልደረባችን ሀብታም አያሌው ነው። አብን የአማራ ክልል ታጣቂዎች ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለክልሉ ሕዝብ ታሪካዊ ውለታን እንዲውሉ ጥሪ አቀረበ። የአማራ ብሔራዊ ንቅናቄ አብን የአማራ ክልል ታጣቂዎች እያካሄዱት ያሉትን የትጥቅ ግጭት እንቅስቃሴ በእጅጉ የጎዳ መሆኑን በመግለጽ ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለአማራ ሕዝብ ታሪካዊ ውለታን እንዲውሉም ጥሪ አቅርቧል። የፓርቲው ስራ አስፈጻሚ ኮሚቴ ወቅታዊ የአማራ ክልል ሀገራዊና ቀጠናዊ ጉዳዮችን መርምሮ መስከረም 27 ቀን 2018 ሳምንት ዓመተ ምህረት በወጣው መግለጫ ሀገሪቱ ከመቼውም ጊዜ በላይ በእርስ በርስ ግጭትና በመጠፋፋት ውስጥ ትገኛለች ብሏል። በአማራ ክልል ያለው የጸጥታ ችግር ተባብሶ በመቀጠሉ የግድያ፣ እገታና ዘረፋ ወንጀሎች መስፋፋታቸውን ፓርቲው ጠቁሟል። አብን በመግለጫው ግብታዊነትና በጠላት መንገድ መሪነት የተተገበሩ የትጥቅ እንቅስቃሴ ከባድ ሰብአዊ ቀውስ ውድመት አስከትለዋል ሲል ተችቷል። ራሱን የህዝብ ብቻ ወካይ አድርጎ የሰየመው ግለሰቦችና ቡድኖች፣ በአማራ ክልል ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስና ዝርፊያ የተሰማሩ የተደራጁ ያሉ አመራሮች ግጭቶችን የኢኮኖሚ ቋሚ ምንጭ በማድረግ ለህዝቡ መከራ ዋና ተጠያቂ ናቸው ብሏል። የአማራ ብሔራዊ ንቅናቄ አብን የግጭቶችና የጦርነት ፖለቲካ በኢትዮጵያ ታሪካዊ ዘላቂ መፍትሄ እንደማያመጣ በጠላትነት ትርክት በርስ በርስ የተቆላለፈ ሀይልን በትብብር የሚያጸኑ ፍትሐዊነት ሆነ መንግስት እንደማይኖር እንዲሁም ደግሞ በሴራና በኃይል ሚዛን ላይ የተመሰረተ ግንኙነት ከወቅታዊ ጊዜ ጥቅም ባለፈ ሊጠቅም አይችልም ሲል አክሏል። በመሆኑም በልዩ ልዩ ምክንያቶች እንዲሁም የህዝቦችን መሰረታዊ ጥያቄዎችን ለማስመለስ በሚል ወደ ትጥቅ ግጭት የገቡ ወንድሞችና እህቶች የአሁኑን የትጥቅ ግጭት ህዝቦችን በእጅጉ የጎዳ ለታሪካዊ ጠላቶች ጥቃት በር እንደሚከፍት በመገንዘብ እንዲሁም አሁን ባለው አደገኛ ሁኔታ መቀየር የህዝብን ክብር እንደማይመጥን በመገንዘብ ወደ ድርድርና ወደ ሰላማዊ የፖለቲካ መድረክ በመምጣት ለአማራ ሕዝብ ታሪካዊ ውለታን እንዲውሉ ሲል አብን ጥሪውን አቅርቧል። የአማራ ሕዝብ በስሙ የሚደረገው የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅሞቹን የሚያስከብርበት መንገድ እንዲከተልም አብን ባወጣው መግለጫ ጥሪ አቅርቧል። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋ ለተጎዱ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር ዋሉ። በደቡብ ኢትዮጵያ ክልል ጎፋ ዞን ሐምሌ 15 ቀን 2016 ዓ ም በተከሰተው የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የዞኑ መንግስት ኮሚኒኬሽን አስታውቋል። የጎፋ ዞን መንግስት ኮሚኒኬሽን መስከረም 27 ቀን 2018 ዓ ም በይፋዊ የፌስቡክ ገጹ ባሰራጨው መግለጫ ሐምሌ 15 ቀን 2016 ዓ.ም በተከሰተው እጅግ አስከፊ በሆነው መሬት መንሸራተት አደጋ በመቶዎች የሚቆጠሩ ወገኖች ሕይወታቸው ማለፉን አስታውሷል። አደጋውን ተከትሎ ከሀገር ውስጥ እና ከሀገር ውጭ ያሉ ወገኖች እንዲሁም ደግሞ የተለያዩ አካላትና መንግስታት በአይነትና በገንዘብ ድጋፍ በማድረግ የጉዳቱ ሰለባ ለሆኑ ወገኖች በአግባቡ እንዲደርስላቸው የዞኑ መንግስት ተፈጻሚነቱን በቅርበት እየተከታተለ መቆየቱን የሚታወቅ ነው ብሏል መግለጫው። ሆኖም የሀገር ውስጥና ዓለም አቀፍ ማኅበረሰብ ለተጎጁ ሕብረተሰብ ክፍሎች የለገሱት ድጋፍ ማሳለፍ ወደ ኪሳቸው ገብቶ ካልበለጸ ግን በሚል አስተሳሰብ የተጠመዱ አካላት ይህንን አስነዋሪና ሰብዓዊነት የጎደለው ተግባር ለመፈጸም የወጠኑት ውጥን አልተሳካም ብለዋል። በዚህም በአደጋው ለተጎዱ የህብረተሰብ ክፍሎች ከመጣው ገንዘብ ላይ 60 ሚሊዮን 276383 ብር ቀደም ሲል ተሰርቶ ቬይድ በተደረገች ቁጥር 42 22 11 23 አስመስለው በማሳተብ ገንዘቡን ለመዝረፍ ካመቻቹ በኋላ ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞና አስተዳደር በተደረገ ጥቆማ ከአዲስ አበባ እና ከክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹ በቁጥጥር ስር ውለዋል ሲል የዞኑ መንግስት ኮሚኒኬሽን መግለጫ አመላክቷል። መግለጫው አክሎም በተለያዩ ሚዲያዎች ለህብረተሰቡ ትክክለኛና ተጨባጭ መረጃን ከመስጠት ይልቅ የሚያወዛግብ መረጃን የሚያስተላልፉ ሐሰተኛ ማህበራዊ ሚዲያዎችን ከድርጊታቸው እንዲቆጠቡም አሳስቧል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ ፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ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 ቀጥለናል ከውጭ ወደ አገኘነው መረጃችን እናልፋለን። በማሊ ዋና ከተማ የሽብር ቡድኖች በሚፈጽሙ ጥቃት የነዳጅ እጥረት መከሰቱ ተገለጸ። የጀማአል አልኑራል እስላማዊ ሙስሊማዊ ታጣቂዎች ከጎረቤት ሴኔጋልና ከአይቨሪኮስት የሚመጡ የነዳጅ ጫኔዎችን በማጥቃት ወደ ቤሌላትን የምዕራብ አፍሪካዊቱ ሀገር፣ ቀውስ ውስጥ መክተታቸው ተሰምቷል። የዋና ከተማዋ ኗሪዎች የጄኤንአይኤም ታጣቂዎች የነዳጅ ታንከሮችን ከዚህ ወር መጀመሪያ ጀምሮ ወደ ከተማይቱ እንዳይገቡ ማድረጋቸውን ተከትሎ የነዳጅ እጥረት አጋጥሟል ብለዋል። ነዋሪዎቹ ከመስከረም ወር መጀመሪያ ጀምሮ የሽብር ቡድኑ ወደ ከተማዋ የሚገቡ የነዳጅ ምርቶች ላይ እገዳ መጣሉን ከፍተኛ ስጋት እንደፈጠረባቸውም ለአፍሪካ ኒውስ ተናግረዋል። ተንታኞች እንደሚሉት እገዳው ለደከመችው የአካባቢው ኢኮኖሚ ትልቅ አደጋን ይፈጥራል፣ በ2021 ደህንነቱን ለማሻሻል ቃል የገባው የማሊ ወታደራዊ መንግስት ከፍተኛ ስጋት ላይ ይጥላል፣ በሀገሪቱ ሌላ ግጭት ሊያስከትል ይችላልም ብለዋል። ጂኤንአይኤም ከሰሜን አፍሪካዋ እስከ ምስራቅ አፍሪካ ባሉ ሰፊ ከፊል ደ ደርቃማ ሳህራ በረሃ ውስጥ ከሚንቀሳቀሱ በርካታ የታጣቂ ቡድኖች አንዱ ሲሆን ይህም አማጽያን በከፍተኛ ጥቃቶችን በፍጥነት እየተስፋፋ ስለመሆኑም ተናግሯል። በሀገሪቱ ከአልቃይዳና ከእስላማዊ መንግስት ቡድን ጋር ግንኙነት ያላቸው ታጣቂዎች የሚሰነዝሯቸው ጥቃቶች ተጠናክረው ቀጥለዋል። በመጨረሻም እስራኤል በሐማስ ጥቃት የተፈጸመባትን አመት ስታከብር ትራምፕ የጋዛ ጦርነትን ለማስቆም እውነተኛ እድል ያሉትን ድርድር አስጀምረዋል። የኳታር ጠቅላይ ሚኒስቴር እና የቱርክ ሉካን የጋዛ ጦርነትን ለማስቆም ለሶስት ቀናት ድርድር በግብፅ ከሚገኘው ሐማስ ና የእስራኤል ተደራዳሪዎች ጋር ተቀላቅለዋል። ባለፈው ወር የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ባቀረቡት ባለ 20 ነጥብ እቅድ መሰረት በእስራኤል ና በሐማስ መካከል ቀጥተኛ ያልሆነ ድርድር እየተካሄደ ይገኛል። በድርድር ላይ ያለችው የእስራኤል ጦር ቢያንስ ሶስት የጀልባዎችን መያዙን የጋዛ አዲሱ የእርዳታ ፍሎቲን አዘጋጅ ተናግሯል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ መርከቦቹና ተሳፋሪዎቹ ወደ እስራኤል ወደብ ተላልፈዋል፣ ሁሉም ተሳፋሪዎች ደህናና በጥሩ ሁኔታ ላይ ናቸው ሲሉ ውንጀላውን አስተባብለዋል። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በፍሎቲላ ተልዕኮ ውስጥ የሚሳተፉ የማሌዥያ አክቲቪስቶች እንዲፈቱም ጠይቀዋል። ሐማስ ማክሰኞ እለታ በሰጠው መግለጫ ለዘላቂ የተኩስ አቁምና እስራኤላውያን ከጋዛ ሙሉ ለሙሉ ለቀው ወጡ የቆየ ጥያቄውን በድጋሚ አቅርበዋል። ነገር ግን ስለ ትጥቅ ማስፈታት ያለው ነገር የለም። ሐማስ በጋዛ ስምምነት ላይ ተደራዳሪ ቡድኖች ከትራምፕና ከሌሎች አጋር ሀገራት ዋስትና ይፈልጋሉም ብለዋል። የሐማስ ከፍተኛ ተደራዳሪ ካሊድ አልሀያ ማክሰኞ በግብፅ ከእስራኤል ጋር በተዘዋዋሪ ድርድሮች ላይ እንደተነጋገሩም ቡድኑም ደግሞ ጦርነቱን ለአንዴና ለመጨረሻ ጊዜ እንደሚያስተካክል ከአሜሪካው ፕሬዚዳንት ትራምፕና ደጋፊ ሰጪ ሀገራት ዋስትናን ይፈልጋል ሲሉም ተናግረዋል።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

በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት፣ በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። እነሆ የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።